ከዳን ሊሆን ተቆምሽ ከዚህ በኋላ ነገር ለነበረኝ ለአንቺ እንትን ምስጋና፣ ይሄ ከሆነ ለነበረኝ ጓደኝነት፣ ለነበረኝ እህትነት፣ ይሄን ከሆነ አንቺ ለእኔ የምትሰጪኝ አይደለም። ምንም አይደለም። አንቺ አይደለም። ማንም ምንም ነገር ገደል መግባት ይችላል፣ ጥንቅር ማለት ይችላል። ከእግዚአብሔር ነው የማገኘው። የገባሽ? የስራዬ የምኔን ነው? አንቺ ግን

ለአንቺ ነበር የቆምኩት። ይቅርታ በይ፣ ይቅርታ ይበል፣ ታታረቁ ነገሮች ይቀጥሉ ማለት ነበር። መልካም ሰው ማለት ክፉ ሲደረግበትም መልካም መሆን የሚችል ነው እንጂ፣ በጥሩ ቀንማ እኮ ሁሉም ሰው መልካም ነው። በእውነት ምን ነው ኤንጅል የሚመስለው? በደህናው ቀን፣ በጥሩ ቀን መልካም መሆን ራሱ ከብዷል አይደለም? ተነክተን በዛ ላይ መልካም መሆን ማለት ክፉ ሲያደርጉባችሁ ክፉ አለመመለስ ነው እንጂ ጥሎ መሄድ ክፉ አያደረግም እየተጎዳ ከዛ ደግሞ እኔ መልካም ነኝ ብዬ ልኖር እናንተ እየጎዳችሁ እኔ እየተጎዳሁ ልንኖር። በእውነት ቀልደኛ እና ከው አንድ ነገር ልንገራችሁ። ሰዎች የሚሰጧችሁ ውስጣቸው ያለውን ነገር ነው። ውስጡ ሰላም የሆነ ሰው ሰላም ይሰጣችኋል። ውስጡ ፍቅር ያለው ሰው ፍቅር ያካፍላቸዋል። ውስጡ ብስጭት ያለው ሰው ደግሞ ብስጭቱን ያጋባባቸዋል። ስለዚህ ሁሉም ሰው በውስጡ ኤክስፒሪየንስ እያደረገው ያለው ኢሞሽናል ስቴት ነው ለእናንተ የሚያካፍለው ማለት ነው። እና ዶን ኤክስፔክት የተበሳጨ የተናደደ ሰው ከእናንተ ጋር በሰላማዊ መንገድ ኢንተራክት እንዲያደርግ ማለት ነው። ስለዚህ እኛም ለሰዎች የምናካፍለው ሰምቲንግ ነው ማለት ነው። ደስ ያለን ቀና ሰላም የሆነን ቀን በየሄድንበት ሰዎችን ስናስደስት ሰላም ስናበዛ ነው የምንውለው። ኢሞሽናል ስቴታችሁን በደንብ አድርጋችሁ ጠብቁ። ኤንድ ዛሬ እኔ ውስጤ በጣም ፍቅር ስለሞላ ለእናንተ ፍቅር ላከፍላችሁ ነው የመጣሁት ሶ